ሰላም ጤና ይስጥልን። የቻናላችን አድማጭ ተመልካቾቻችን ለእለቱ የተመረጡና የተመራረጡ መረጃዎችን ይዘን ለመቅረብ ወደ እናንተ መጠናል። ከመረጃዎቹም ጋር አብራችሁን ቆዩ። በቅድሚያም የወለጋ አማራዎች ጭፍጨፋ ተፈጸመባቸው። በኦሮሚያ ክልል ምስራቅ ወለጋ ዞን ጉቶ ጊዴ ወረዳ ወረ ጃርሶ ቀበሌ የኦነግ ሸኔ ኃይሎች በከፈቱ ጥቃት በርካታ ቁጥር ያላቸው የአማራ ተወላጆች በአሰቃቂ ሁኔታ መገደላቸው ተሰምቷል። ይህን ጭፍጨፋ የተፈጸመው በአካባቢው ሰፍሮ የነበረው ራሱን መከላከያ ሰራዊት በሚል የሚጠሩ ያገዛዙ ኃይል ማህበረሰቡን የእንጨት ዱላ እንኳን እንዳይዝ አድርጎ ትጥቅ ካስፈታ በኋላ በድንገት ቀጠናውን ለቆ በመውጣቱ ነው ሲል ከጥቃቱ በታምር የተረፉ የአካባቢ ነዋሪዎችን ገልጸዋል። በመከላከያ ስም የሚንቀሳቀስ ኃይል የአማራ ተወላጆችን እያሳደደና ትጥቅ እያስፈታም ይገኛል። በዚህም አጋጣሚ ኦነግ ሸኔ የሚሉት ያገዛዙ አባሪ ኃይል ደግሞ የመከላከያ እግር እየተከተለ ህጻናትና ረጋዊን ሳይቀር በጅምላ እየጨፈጨፈ ይገኛል። በጉቶጊዳ ወረዳ ወረጃ አርሶ ቀበሌ ትናንትና በስቲያ በሰኔ 2013 የተጨፈጨፉት አማራዎች ያገዛዙ ሰዎች በቅርቡ ከመጠለያ ያስወጥተው ዳግም ወደ አካባቢያቸው እንዲሰፍሩ ያደረጓቸው ናቸው። በዚህ አካባቢ የሚኖሩ አማራዎች ከዚህ ቀደም በተከፈተባቸው ጥቃት በርካታ ሰዎች የተገደሉ ሲሆን፣ ከጥቃቱም በተአምር የተረፉ ደግሞ ከቤት ንብረታቸው ተፈናቅለው በአማራ ክልል የተለያዩ አካባቢዎች ተጠለው ነበረ። እነዚሁ ተፈናቃይ ወገኖች ከወራት በፊት በአስገዳጅ ሁኔታ ወደ ተፈናቀሉበት አካባቢ እንዲመለሱ ተደርገዋል። ወደ አካባቢያቸው ከተመለሱ በኋላ ራሳቸውን እንዳይከላከሉ ራሱን መከላ ከላካይ ሰራዊት እያለ የሚጠራው አገዛዙ ኃይል ከእንግዲህ እኛ ያለንላችሁ ምንም አይነት የጦር መሳሪያ መያዝ የለባችሁም በሚል የእንጨት ዱላ እንኳን እንዳይዙ ካደረጓቸው በኋላ በድንገት አካባቢውን ለቆ መውጣቱን የአካባቢ ነዋሪዎች ይገልጻሉ። ይህ በሆነ ከቀናት በኋላ የኦነግ ሸኔ ኃይል ወደ ቀበሌው በመግባት ህጻናትና ዘውንቶችን ጨምሮ ያገኛቸውን በሙሉ በአሰቃቂ ሁኔታ በጅምላ እንዲጨፈጨፋቸው ከጥቃቱ በተአምር የተረፉ የአካባቢ ነዋሪዎች ጨምረው ገልጸዋል። በትናንቱ ጥቃት የተገደሉ ወገኖቻችን አስከሬን ማንሳት አልቻልንም። በቅርቡ ከመጠለያ ጣቢያ ተመልሰን ዳግም የሰራ ሽራሉ መኖሪያ ቤታችን በሰዓት ተቃጥሏል። እኛም ህይወታችን ለማትረፍ ወደ አጎራባች አካባቢዎች ሸት ላይ ነን ሲሉ ነዋሪዎች መረጃውን አድርሰውናል። ህይወታቸውን ለማትረፍ ከሚሸሹት መካከል በተባራሪ ጥይት የተመቱ በርካታ ሰዎች ስለመኖራቸው ከሚዲያ ጋር ባደረጉት ቃለ ምልልስ ተናግረዋል። በመጨረሻም የአማራ ተወላጆቹ የሚመለከተው አካል በአስቸኳይ ደር ሲሉ የአማራ ፋኖ ብሔራዊ ኃይል ጎጃም ቀጥና ሁለተኛ ተፈራ ዳምጤ ክፍለ ጦር ለስድስት ተክታዊ ወራት ያሰለጠናቸውን ግዙፍ የኮማንዶ ኃይል አስመረቀ። የአማራ ቀራፋ ነው ብሔራዊ ልጎጃም ቀጠና ሁለተኛ ተፈራ ዳምጤ ክፍለ ጦር ለስድስት ተከታታይ ወራት ያሰለጠናቸውን ግዙፍ ኮማንዶ ዩኒት ኃይል በደማቅ ሁኔታ ሲያስመርቅ በምረቃ ፕሮግራሙ የአማራ ፋን ነው ብሔራዊ ልጎጃም የማዕከላዊ ኮማንድ ስራ አመራር አባል ሻነቃዝ ማውልንገረው፣ የአማራ ፋን ነው ብሔራዊ ልጎጃም ቀጠና ጅድራጅት መምሪያ ኃላፊ አርበኛ እሸቱ ጌትነት፣ የአማራ ፋን ነው ብሔራዊ ልጎጃም ቀጠና ስልጠና መምሪያ ኃላፊ አምሳ አለቃ ታዬ ብርሃኑ የአማራ ፋኖ ፋኖ ብሔራዊ ኃይል ጎጃም ቀጠና ጽህፈት ቤት ኃላፊ አርበኛ የተባረከ አንዳርጌ የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና ምክትል የህዝብ ግንኙነት ኃላፊ አርበኛ ስቲቨል አለሙ የሁለተኛ ተፈራ ዳምጤ ክፍለ ጦርና የአምስቱም ብርጌድ አመራሮች ተገኝተው በደማቅ ሁኔታ ኮማንዶ አባላቱን አስመርቀዋል። በምርቃቱ ላይም ለእለቱ ይመጥናል የተባሉ መረጃዎችና መልእክቶች የተላለፉ ሲሆን በቀጣይ መረጃ ይዘን የሚቀርብ ይሆናል። በተመሳሳይ መረጃ የዛምበርሃ ብርጌድ ልዩ ኮማንዶን አስመርቋል። የአማራ ፋኖ ብሔራዊ ኃይል በጎጃም ቀጠና ስምንተኛ በላይ ዘለቀ ክፍለ ጦር ዛምበርሃ ብርጌድ ለተከታታይ አምስት ወራት ያሰለጠናቸውን የሁለተኛ ዙር ልዩ ኮማንዶዎችን በድምቀት አስመርቋል። በልዩ ኮማንዶ የምረቃ ፕሮግራሙ የተለያዩ የክብር እንግዶች፣ የአካባቢ ማህበረሰብና የማኑት አባቶች የዛምበርሃ ብርጌድ አመራሮች፣ እንዲሁም ሻለቃ አመራሮች በተገኙበት የምረቃ ፕሮግራሙ በደማቅ ሁኔታ ተከናውኗል። በምረቃ የሌላ ፕሮግራም ላይም በክብር እንግዳጅ ተጋባዥ ሆነው የተገኙት የስምንተኛ በላይ ዘለቀ ክፍለ ጦር ከዚህ በፊት የክፍለ ጦር የፖለቲካ ዘርፍ ኃላፊ የነበሩት ፋኖ መምራ ዳንከኝ ያሱ ባስተላለፉ መልእክት ዓለም ከላይ ከጠንት ጀምሮ እስካሁን የአፍሪካ ህዝቦች የጸረ ቅኝ ግዛት ጨምሮ ብዙ አይነት የነጻነትና የህልውና ትግሎች ተካሂደዋል ያለ ሲሆን፣ ዛሬ ላይም እያደረግነው ያለውን ትግል የዚሁ አንድ አካል ነው በማለት ሁሉም አንድ የሚያደርገው ደግሞ ትግሉ የሚካሄደው ህዝብን ከጎናቸው ባሰለፉ የነጻነት ታጋዮችና በአምባገኖች መካከል ሲሆን በመጨረሻም በነጻ አውጪዎች አሸ ተሸናፊነት ተጠናቋል። በማለት የአምባገነኖች የመጨረሻ ተግባራቸው ህዝብን ማሰቃየትና መግደል ነው ያለው ፋኖ መምራ ዳንከኝ የነጠረ አላማ ያለን በመሆኑ ህዝብ ከጎናችሁ መሆኑና ወደፊትም ህዝቡን ትግሉ ባለቤት በማድረግ አሸናፊዎች እንደምንሆን ገልጸዋል። በመቀጠልም የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና ስምንተኛ በላይ ዘለቀ ክፍለ ጦር ዛምበርሃ ብርጌድ ሰብሳቢ የሆነው ፋኖ በረደዳ እያል ባስተላለፉ መልእክት ገና ወደ ስልጠና ከመግባታችሁ በፊትም ከጠላት ጋር የምትፋለሙ ፋኖዎች ነበራችሁ ያለ ሲሆን ጠላት በስልጠና ላይ እያላችሁ ለ መበተን ቢመጣም ማሳፍራችሁ ስደዳችሁ ጀግኖች ናችሁ በማለት መልእክት አስተላልፏል። መረጃውም የዛምበራ ብርጌድ የዝጉኝነት ጋዜጠኛ ፋኖ ሀብታሙ ጌታቸውን አደረሰን። ስምንተኛ በላይ ዘለቀ ክፍለ ጦር ተመሳሳይ ልዩ ኮመንዶዎችን ትኩረት በመስጠት በሰው ኃይልን በተጠቅም ጠላትን አንገት ሊያስደፋ የሚችል ግዙፍ ኃይል እየገነባ ይገኛል። እንዲሁም ክፍለ ጦሩ እያስደዳች ከሚገኘ ወረዳና ከተሞች አንዳንድ የገጠር ቀበሌዎቹ መሬት ወርዶ በመስራት ህዝብ እያስተዳደረ ይገኛል ሲሉም ፋኖ ጋዜጠኛ ሀብታሙ ተጨማሪ መረጃን አድርሶናል። የአማራ ፋኖ ብሔራዊ ኃይል የጎጃም ቀጠና የ24 ሰዓት አበይት ሁኔቶችን እናስደምጣለን። በመጀመሪያም በትና በትናንትናው እለት ሳሙኤል አወቀ ዘጠነኛ ክፍለ ጦር አባይ ሸለቆ ብርጌድ በሁለት ግንባር በማጥቃት በመገራና አውናይብ ግንባር ሁለት ግንባሮች ጠላትን ሲያስጨንቁሏል በዚህም አስራ አንድ ጠላት ሲደመሰስ አምስቱን ደሞ ማቁሰል ተችሏል ጠላት የደረሰበት ምትብ መቋቋም ባልምቻሉ ኪሳራውን ተሸክሞ ወደ መጣበት ፈርጥጧል በሁለተኛም በጎጃም ቀጠና አምስተኛ ክፍለ ጦር በማንኩሳ ከተማ በተለያዩ አቅጣጫዎች በአብደጎማ በማናና በዛባ ቀጠናዎች ለዘረፋና በሰከላ ለነበረው ውጊያ ሀይል ለመቀነስ ቢገባም የምድር ድሮኗ የቢቶ ሻለቃ ተሰባስቦ ለዘረፋ የመጣውን ሀይል ድል አድርጋ መልሰዋለች። በተለይም በማና ቀጠና የገባው ዘራፊና ጨፍጫፊ ጁላ ሰራዊት በውጊያ ሰዓት በተመቱበት አባላት በመናደድ አካባቢው ማህበረሰቡ ላይ ዘረፋ ፈጽሟል። በዚህም አካባቢ ባለው ቤት ለቤት በመግባት ለምግብ ብሎ ያስቀመጡትን ሌጫነውን ህልጭኖ ዘርፎ ከወሰደ በኋላ ያልቻለውን ደግሞ አውጥቶ ሜዳ ላይ የበተነ ፈርጥጦ ርጧል። ፋኖ ነው። በተለያየ አቅጣጫ የመጣውን ወራሪ በአጠቃላይ ሰባት ሙት፣ ቁጥሩ ያልታወቀ ደግሞ ቁስለኛ በማድረግ ወደ መጡበት አስመልሷቸዋል። በተጨማሪ መረጃም ዳንግላ ላይ ጥቃት ፈጽመዋል። በትናንትና ሁለት ጃም ቀጠናና ብስቶች ጠላት ዳንግላ ከተማ ላይ ገብተው አይቀጡ ቁጣት አድርሰው ተመልሰዋል። ጎጃም አገው ምድር ክፍለ ጦር ሶስተኛ ቢትወደድ መንገሻ ቲከም አምስተኛ አንደኛ ክፍለ ጦር በተሳተፉበት እጅግ ድንቅ ወታደራዊ ጠብ የተሞላበት የተሳካ ኦፕሬሽን ዳንግላ ከተማ ላይ ሰፊና የተሳካ ኦፕሬሽን ተሰርቷል። የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና ጥምር ጦሮች በሰሩት ኦፕሬሽን የስርዓቱ አገልጋይ የነበሩ ማህበረሰባችን ያሳቀቁ የነበሩ አሽከሮች በልዩ ኦፕሬሽን እስከ ወዲያኛው የተሸኙ ሲሆን አድማብተና ፖሊስና ሚሊሻ ለወሬ ነጋሪ እስኪቀሩ ድረስ ወደ ላይኛው ተሸኝተዋል። ዳንግላ ከተማ ላይ ማህበረሰቡን በማሳቅና የተለያዩ ግፎችን በመፈጸም የሚታወቁት ኢንስፔክተር ያለው ኢንስፔክተር ወርቅነህ ቄሳ ሸሸመ የተባሉ የአገዛዙ ከፍተኛ ምራሮች በንስሮቹ የፋኖ አባላት ደምስሰዋል። በዚህም መሰረት ከጠላት

ሰላሳ ሰባት ከላሽ አንድ ስታር ሽጉጥ የተማረከ ሲሆን የቁስለኞቹን ቁጥር ለማወቅ አልተቻለም። በተመሳሳይ መረጃ አማራ ፋኖ ብሄር ኃይል በጎጃም ቀጠና አምስተኛ ክፍለ ጦር ጠላት ወንበርማ ላይ የተሳካ ኦፕሬሽን አካሂዷል። በወንበርማ ምድር ለጠላት ቀን ከርቶት መሬቱ ፔር ሙደሆኑበት ዋይ ዋይ ሲል የነበረውን ብርጌድና ሻለቃ ሀብታሙን የሚመረውን የቢዛ ሞጦር ከስድስተኛ ክፍለ ጦር ቀስተ ደመና ጋር አቀናጅቶ እየመራ ጠላትን ሲያር በደብ ደውሏል። ባሩዶቹም ያሽከረከሩ ጠላትን ሲያ በራዩ ትሏል። ወንበርማዎችም ጠላትን እያስማሉ ገርፈውታል። የቢዛሞውን ፈርጥ ሻለቃ ሀብታሙ የሚመራው ጦር ጠላት እንደተለከፈ ውሻ እያወራጠ ለሀጩን ሲያስጥሉት ውለዋል። በዚህ ውጊያ ለሰላሳ ወታደሮች የተሰኙ ሲሆን ከአስር በላይ ደግሞ ቆስለው ቡራ አፈር ጤና ጣቢያ ሲገቡ ከባድ ቁስለኞች ወደ ሽንዲ ተልከዋል። ጠላት የራሱን አባል ሬሳ እንኳን ማንሳት ሳይችል በማህበረሰቡ ላይ ግፍና ጭፍጨፋ እየፈጸመ ወደ መጣበት ፈርጥጧል። የብርሃኑ ጁላ ወታደር በተለያዩ ቦታዎች ስቦ ማስከዳትና መምታት ቀጥሏል። የኮሮኔል ታደሰ ሙልነ ብርጌድ አምስተኛ ሻለቃ አበረ ማም ሻለቃ በሰራቸው ኦፕሬሽን አንድ ሚኒሻ ከተማ ውስጥ ሰርገው በመግባት በቁጥጥር መዋል ሲቻል መጠጥ ቤት ገብቶ ሲንዘላዘል በንስሮቹ መረብ ላይ ወድቋል። አንድ የብርሃኑ ጁላ ወታደርም ከነሙልቱ ጥቋ አንገቱን አንቋ ወጥጦታል። ሰላም ጤና ይስጥልን የቻናላችን ተከታታዮች ለጊዜው የተመረጡና የተመራረጡ መረጃዎች እነዚህ ይመስሉ ነበረ። በሌላ ጊዜ እስከምንገናኝ መልካም ጊዜ።